ነገር ነው እንግዲህ፣ ሰምታችሁታል ማለት ነው። ምንም ምስል የሌለኝ የእናቴ ብዬ ብዬ ነው ብላ እንግዲህ እዚህ ውስጥ ገባሁኛለች። እንግዲህ አርሴማ ከዚህ በፊት እናንተ የለና እነዚህ እነ ዘላለም ነበር የሚጠቅሟት ማለት ነው። እነሱ ነበረ የሚረዷት፣ እነሱ ነበረ እንደ ቤተሰብ አድርገው የሚያዩዋት፣ ሁሉም ነገር የሚሰሩላት እነሱ ነበረ እሷ ግን ተሳስታለች ማለት ነው። ለብር ብላ ለብር ብላ እንግዲህ እንደዚህ አይነት ነገር አሰራች ማለት ነው። ማህሌታዊ ማህሌት እንግዲህ ታግዳ ነበረ። ነበር ያገዳት እሱ ነው። ይሄ ሁሉ እንግዲህ ያለችበት ሁሉም ይሄ ሁሉም ድርጊት የፈጠረው ያለችበት ያሉበት ሁሉም ሁሉም ሁሉ የጠቆመችው ሁሉም እጅ አርሴ ማናት ማለት ነው። ይሄ አርሴ ማናት ማለት ነው። መሰረትም ደግሞ ዋና ህጋዊነት እሷም ደግሞ ይደረስበታል ማለት ነው። የእሷ ደግሞ በምን እንደሆነ ይደረስበታል እሷም ተደርሶበታል። ደርሶባታል ቤቷንንም የምታደርጉ ድርጊትም ድርጊትን ሁሉ ደርሶባታል እሷንንም ማለት ነው ደርሶባታል ማለት ነው እንግዲህ ክንፈም ክንፈም ተይዘው አይታችታል ክንፈም የመሰረት ብር እንደሚሰጣት ሁሉም ተናግረዋል። ብር እንደሚሰጣት በብር እንደተታለለች ብር ላይ የብር ብላ የሰው ህይወት እንዳጠፋች የብርብላ እንግዲህ ህይወት ማለት በጣም ትልቅ ነገር ነው። አሁን ማህለታዊ በሽተኛ ሆናለች ታማለች ማለት ነው። ባይታወቅም ሰው ተደፍራ ምን ብላ በሽተኛ ሆናለች ማለት ነው። ይሄ ሁሉም ያረጉት ማን ነው? አርሴማና መሰረት ማለትና ክንፈ ማለት ነው እንግዲህ ለእያንዳንዳቸው ወንጀለኞች ይደርስባቸዋል ማለት ነው። እውነቱ ሲወጣ ማለት ነው። እውነቱ ሲወጣ እያንዳንዱ ወንጀለኛ ደረሰ ማለት ነው። እንግዲህ መሰረት የሰራችው ስራ ሁሉ እሷ ዋና ዋና የቢሮዋቸው እንትና ናት። እሷ ግን አያውቁትም እነሱ ማለት ነው። እሷ ግን ከውስጥ ውስጥ እየሰራች ነው። ከውስጥ ውስጥ እንደዚህ አይነት ነገር ውስጥ ገብታ ያረገች ነው ማለት ነው። መሰረትም ያው እንደ ቤታችን ልጅ ች ሰምታችሁ ኋላ እንደ እናንተ እናንተ ጋር መስዬ ቁጭ ያልኩኝ ምን ያልኩኝ ሁሉም ነገር ወሬ ያስተላልፍ ነበረ አለች። ወሬ ያስተላልፍ ነበረ አለች። እነሱ ደግሞ እንደ ቤተሰብ እያዩዋታል። ቤተሰብ ናት ብሎ አይደብቋትም፣ ምንም አይሏትም። ሁሉም ነገር እያዩ ሁሉም ነገር በሷ ፊት የተናገሩ ነበረ። ግን እነሱ እሷ ተነሱ ጋር ቁጭ ብላ ልጅቷንም እንደዚህ ያደረገች አሁን መስፍን ደግሞ ደርሶበት ነበረ። ደርስ ደርሶበት ነው መስፍንን እራሱ ለማስለመጥ ያደረገችው እሷ ናት። አስመለጠችው ማለት ነው። ደርሶበት ነበረ። መስፍን ግን ያው በቅርብ ጊዜ ኢንሻአላህ ስራ ብለን ተስፋ እናደርጋለን። እውነቱ ሁሉ እንግዲህ አሁን ሁሉም ወንጀለኛ እውነቱ እየወጣ ነው። እንግዲህ እነዚህ ሰዎች በጣም ጥሩ ሰው ናቸው። ዘላለም እና አብሬ አብሬ ማለት ነው፣ ሉሉ ማለት ነው። ዘላለም እና ሉሉ በጣም ጥሩ ሰው ናቸው። እንግዲህ ጥሩ ያረገ ቤታቸው ሰው ቤት ሁሉም እያረከቡ ነው። የቤትም እድል እየሰጡ ነው። የሰው ብዙ ነገር እያራዱ ነው። እነዚህ ሰዎች እኛም ደግሞ ሼል ላይክ በማድረግ እንግዲህ ጀግና ናቸው ማለት ነው። እና በርታታቸው ማለት ነው። ይህ ነገር የሁሉም የሁሉም ትምህርት ይሆነዋል ማለት ነው። የሁሉም ወንጀሎቹ ናቸው። የወጣ ነው ማለት ነው። የመጨረሻ ሰዓታቸው ማለት ነው። የወጣ ነው ማለት ነው። እና በነገራችን ላይ መሰረት ግን ጥሩ አላረግሽም ማለት ነው። በጣም ጥፋተኛ ነሽ። የብር ብለሽ የብር ብለሽ፣ እንደዚህ አይነት በሰው ህይወት የምትጫወቺ፣ በሰው ላይ የምትኮሪ፣ በሰው ላይ እንደዚህ አይነት ነገር የምታመጂ በጣም ጥፋተኛ ነሽ። ምንም ቢሆን እነሱ አብርቶሽ አጸድቶሽ ተራሳቸው አድርጎች መለሰሽ የእነሱ እንደዚህ አይነት ነገር ማድረግሽ በጣም በጣም በጣም በጣም አጥፍተሻል ማለት ነው። መሰረት ማለት ነው። ምክንያቱ አንቺ ይህ ሁሉ በትናገሪ ያለው ሚስጢር ባታወሪ ይሄ ሁሉም ነገር አይመጣም ነበረ። ግን በጣም ተሳስተሻል። የብር ብለሽ የሰው ህይወት አጥፍተሻል። የብር ብለሽ ከምትወጂ ጓደኞች ውስጥ ከምትወጂ ያቸው ቤተሰቦች ይህ ቤተሰቦች ውስጥ ወጥተሻል ማለት ነው። ብሮ እኮ አላፊ ጠፊ ነው። ብሮ እኮ አላፊ ጠፊ ነው። እነሱም እኮ ብሎሽ አለ። እነሱ እነሱም እኮ ብሎሽ አለ። ምን አለሽ? እኛ ተጎንሽ እንደሆነ የፈላሹ ነገር እንግዲህ እንደ ቤተሰብ እያየንሽ በእኛ ምን አጥተሽ ነበረ? እኛ የእናትሽ የምትፈልገው ነገር አለ እኛ መፈጸም አቅቶን ነው ሰዎች እንደዚህ አይነት ውስጥ ምትገቢ አሎት ማለት ነው። እንግዲህ ሰዎች ምንም ቢሆን እናንተ ቤተሰብ ነው ብላችሁ ቤተሰቤ ነው ብላችሁ ሰው አትመኑ ማለት ነው። ሰው ማመን ከንቱ ነው፣ ወላሂ የዚህ ያደርሳል ማለት ነው። አሁን መስፍን ደቂቃ ነው ያመለጣቸው፣ ነው ደርሶበት ነበረ። ስልክ በስልክ በምንድን ነው የምትገናኙት ብሎ ዘላለም ሲጠይቃት መሰረትን በስልክ የተለዋወጠ ናለች ሴቶች የሰማሁትን ፌሽን ወደሱ ያደረስኩለት አለች፣ ወደሱ ያደረስኩለት አለች። ብዙ ብር እንደምታገኝ ህይወቷ እንደ ቀየራች ሁሉም ተናግራለች፣ እላቸዋለሁ ቤተሰቦቼ። የዛሬ ቪዲዮን ይመስላል እውነቱ እስከ ሲወጣ ድረስ እንግዲህ እንጠብቃለን። ደግሞ መሰረት ደግሞ ምን እንደምትለው በጉጉት እንጠብቃለን። ለነዳጅ ብሎ ብዙ ጊዜ ቤት አዲስ ሲሆናችሁ ሰብስብ እስከ ላይ ኮመንት በማስቀመጥ ቤተሰብ ሁሉ ቤተሰብ የሆናችሁ ላይክ በማድረግ ያበረታታችሁኝ ያለው አስተያየት እንግዲህ ኮሜንት ላይ አስቀምጡ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ።